ሁሉም ትውልድ የራሱን አሻራ ለማሳረፍ በየዘመኑ የሚያልፋቸው ውጣ ውረዶች ይኖራሉ። በዚህ ሂደቱ ውስጥ በአንድነት ቆሞ ትውልድ ተሻጋሪ ስራ ማስቀመጥ የሚቻለው ግን ከውስጥ የመነጨ ቁጭት ሲኖር እንደሆነ ያለፉት ዓመታት የሕዳሴው ግድብ ጉዞዎች ምስክር ናቸው። ስንት ስም ሲሰጠ የነበረው ተሽጧል፣ ሲባል ነበረ። አይ መስራታችሉም ይፈርሳል፣ እንደዚህ ይሆናል ሲባል ነበረ እና ያንን ቀርፎ ከራሱ ከሀገሩ መሪ ጋር በጋራ ሪባን እንቆርጣለን ሲባል ምን ያህል ሰላም እንደሚወድ፣ ምን ያህል አብሮነትን እንደሚወድ፣ ምን ያህል ሰጥቶ መቀበልን እንደሚችል በጣም በዚህ አጋጣሚ የዚህ ዘመን ትውልድ በመሆኔም በጣም ትልቅ ኩራትና ዝና ተሰምቶኛል። ቦንድ እየገዛው ነው የቆየሁትና በዚህ ሂደት ውስጥ እኔም የራሴን ጥቂቱን አሻራ እንዳስቀምጥ እግዚአብሔር በዚህ ዘመን እንድፈጠርም በማድረጉ በጣም ደስተኛ ነኝ። በራስ ዘመን በራስ አቅም አህጉራዊ ብቻ ሳይሆን ዓለም አቀፋዊ መልክ ያለውን ግዙፍ ግድብ ጀምሮ ማጠናቀቅ ለወጣቱ ትልቅ ድል መሆኑም ነው የሚነሳው። ይህ ስኬት በአንድ መንገድ ብቻ መተርጎም እንደሌለበት ሲነሳ መልከ ብዙነቱ የሚገለጥባቸው አማራጮችን ወጣቶች ይጠቅሳሉ። የሕዳሴ ግድብ ነዳጅ ብቻ ማነው? ኤሌክትሪክ ብቻ አይደለም የሚያመነጨው። ጉልበት ያመነጫል። ገንዘብ ያመነጫል። ጉልበት ማለት ኩራት ያመነጫል። ይህንን ማድረግ የሚችል ትልቅ ኃይል መገንባት ሂደት ውስጥ እንደ ወጣት እንደ ትውልድ እኛ አስተዋጽኦ አድርገናል። ሰላማዊ ሰልፍም ቢሆን አካውንት ከፍቶ ገንዘብ ማሰባሰብ ሂደት ውስጥ ሄዶ የተሰራውን በመጎብኘት ውስጥ ሄዶ የሚሰሩትን ሰዎች በማነቃቃት ሂደት ውስጥ አካባቢው ያሉ ደግሞ ማህበረሰቡ ኢትዮጵያዊ ገበታ የኢትዮጵያዊ ውጤት የኢትዮጵያዊ ጸጋ መሆኑን በማሳየት ውስጥ ረጅም ርቀት ሄደንበታል። የአባይ ግድብ ወደ ተግባር ከገባ በኋላ ለኢትዮጵያ ሊኖራት የሚችለው ኢኮኖሚያዊ ለውጥ ፕላስ ማህበራዊ፣ እንደዚሁም ዲፕሎማሲያዊ ለውጥ ቀላል አይሆንም። ምክንያቱም አቅምህን ጨምረ በሄድክ ቁጥር ኢኮኖሚያዊ አቅምህን ጨምረ በሄድክ ቁጥር በውጭ ሀገራት ላይ ተደማጭነት፣ ሀያል ሀገራት አካባቢ ተደማጭነት ቀላል አይደለም። ይህ ሀገራዊ ስኬት ለዘመኑ ወጣት ምስክር ሆኖ የሚቀርብ ድል፣ ለመጪ ትውልድ ደግሞ መንገድ ጠራጊ መሆኑም ተጠቅሷል። አለፍ ሲልም የዘመኑ አድዋ ሆኖ ለሌሎች አፍሪካውያን ወጣቶች ታሪክ መስራት እንደሚቻል ማሳያ ሆኖ ይቀርባል። ለታዳጊው የራሱ ሰርግ፣ ለወጣቱ የራሱ ልጅ፣ ለማህበረሰብ ደግሞ ውጤት እና መሰረት ነው እና ኢትዮጵያዊ ሀብታችን፣ ኢትዮጵያዊ ጸጋችን፣ ኢትዮጵያዊ ደግሞ ሀውልታችን ነው እና በኖርንበት ጊዜ ምንናገረው ምን ሰርታቸዋል ብለን ብንባል እንደ ኢትዮጵያ አንድነታችንን ማሳያ አድርገን የህብረ ብሔራዊነታችንን የአንድነታችንን የህብረታችን ውጤት የሆነ ድል የምናሳይበት ነው። አፍሪካዊም ድል ነው። እስካሁን የነበሩ አደናቃፊ ጥረቶች ከውጭ የሚዘረጉ እጆች ውጤቶች ስለመሆናቸው ጥረቶች በማሳያነት ይጠቀሳሉ። ይህንን ለመቅረፍ የሚያስችሉት ወጣቱን ተጠቃሚ የሚያደርጉ መሰረተ ልማቶች በመሆናቸው ለሚመጡት እድሎች ወጣቱ ተቀራርቦ መስራት እንዳለበትም ተነስቷል። ሳይንሳዊ ነው። እኛ አገር አሁን እያጋጠመን ያለውና ቲዮሪዎቹ ደግሞ ኮንስፓይሬሲ የሚሰራው ሌላ ሀገር ነው። እሱን ቻሌንጅ በሚያደርግ መልኩ ሀሳብ ማውጣት አለባቸው ወጣቶቻችን፣ ተማሪዎቻችን፣ ተመራማሪዎቻችን ችግሩ ላይ በትክክል ቦልድ ማንሳት አለባቸው። ምሁር የሚጠበቀው እሱ ስለሆነ ዩኒቨርስቲዎቻችን በዚህ ጉዳይ ላይ ነገር ግን ጠንካራው ነገር ላይ ውጪ ላይ ሁላችንም በጋራ እንሰባሰብ፣ አገር ቤት ደግሞ መተን ግን እንመካከር ሐሳብ እንስጥ። የሕዳሴው ግድብ ስኬታማነት ለመጪ ሀገራዊ ጉዞዎች የሚፈጥረው አቅም ከፍተኛ መሆኑም ተመላክቷል።